ሩታ እንግዲህ ዛሬ መታለች ማለት ነው። አብሮባቸዋል ማለት ነው። እንደምታዩ ፎቶ ላይ ማለት ነው እና ከእናታና ከታላቅ የተዋጋ ነው የመጣችው ማለት ነው። ዛሬ እንግዲህ ደስ ምል እንግዲህ፣ አብርሸ እና ሩታ ልታረቁ ነው። ዝግጅት ጨርሷል። የማየ ና የሩታ ሂት ማለት ነው እና ደናናችሁ ሆስፒታል ገባች። እኔ ለነገሩ ታምብሌት ቢጠቀም እራሱ ያወራውትን ውሸት ነው ብዬ ነው ያወራት። ሆስፒታል ገብታለች በተለይ ደም የምትቀርቡ ማለት ነው። በተለይ ስልክ ቁጥር ያላችሁ ወይኔ ለዩቱብ ብላችሁ ውሸታችሁ ሆስፒታል ናች። እንዴት አስችልክ ነው? እንዴት አስችልክ ነው? ቪዲዮን የለቀቅ ስትሉ የነበራችሁ ዩቱበሮች ውጭ ማለት ነው። በኢየሱስ እኔ ታዘብኳቸው። ግን ደህና ናችሁ? ይኸው ልጅቷ አፋ ብላ መታለች ማለት ነው። ወዶቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ቅድም በተለቀቀ ቪዲዮ ማለት ነው የሄሉዬ ደጋፊ ሆናችሁ መታችሁ፣ ብዙ ነገር ያውላችሁ አላችሁ። እና በነገራችን ላይ አዳዲስ ነው አዳዲስ የመጣችሁ ነው ብዬ ነው ማስበው። እናንተ ደግሞ ነገ ይመልስላችኋለሁ ማለት ነው። እኔ እኮ እንዴ፣ ምን ሆናችሁ? የኤሉ አድናቂ ነበርኩ ቡታጅራ ሳቶን ሄሉ ትላንትና ከትላንት ወዲያ ቀለበት ያደረገች ነው፣ ጋይስ በእሷ ዙሪያ ያመጣለኝ ማለት ነው። ዛሬ ግን በሩታዬ ነው መጣወት ማለት ነው። እንግዲህ ቤተሰብ ሩታን የመከራት ነበረና፣ ና ታረቁ። ትዳር ማለት ትልቅ ነገር፣ ትዳር የእግዚአብሔር ስጦታ ነው። ልጅ የእግዚአብሔር ስጦታ ነው። ልጅ ደግሞ አለአባት ማደግ የለበትም ስሉ ነበረና ትክክል እውነት እናትየው በጣም ስማርት ናት። በነገራችን ላይ እናትየው ማለት ንግግር ይችላሉ ይችሉበታል፣ ምክርም ይችሉበታል። በነገራችን ላይ ለምትሳደቡማ አንዳንዴ አንዳንድ ጠቅ ያደርጋቸዋል። እኔ የለሁበት እዛ ውስጥ ማለት ነው። እና ውዶች ቪዲዮ ከደዳችሁ ላይክ፣ ሰብስክራይብ ማረጋቸው እንዳትረሱ። ላይክ ና ሰብስክራይብ የምታረጉልኝ እጅግ ከልብ አመሰግናለኝ። ድድ ነው ማደርጋችሁ፣ ሁላችሁ የሚታበረታቱኝ ማለት ነው። በዛም ልክ ደግሞ አሳቤ ሳትረዱ ክፉ ቃል ከአፋችሁ የሚወጣ እግዚአብሔር ልቡና ይስጣችሁ። በእርግጥ ጥቂት ናችሁ፣ ከሁለት አታልፉ። እናንተም ደግሞ መልካምን ነገር እንግዲህ የምራችሁ ፈጣሪ ማለት ፈልጋለሁ። ይህን ዌዝ የኔን ቪዲዮ ማለት ነው እስከ መጨረሻ ሀሳቤ ስትረዱ ነው በነገራችን ላይ የምትረዱ ማለት ነው። ኒስ ወደ ሩታዬና ወደ ሩታ ቤተሰብ ልመለስ ነው ማለት ነው። ሩታ እንግዲህ እሺ ብላለች ማለት ነው። ከአብረሽ ጋር ልትታረቅ ነው ነገሮቹን። በእርግጥ እሺ ብላለች፣ ግን አብረሽ ጋ ያለውን ነገሮቹን የምስተካከል ከሆነ ነው እንጂ ከአንዳንድን ነገሮችን መቀየር አልፈልግም እኔ ብዙ ነገርን አሳልፋለሁኝ ብላለች ሩታ ማለት ነው እና ይሄ ማለት እንግዲህ ልትታረቅ ነው ምንም ጥርጥር የለውም ማለት ነው። ፍላጎት አላት እኮ እል ሆይ ሆይ ስለተባለች ነው ሩታ። እኔ እኮ ብያችኋለሁኝ ሩታ በራሴ ወስናለሁ ትላለች እንጂ በቀደም የምታስታውሰው ከሆነ ሩታዬ ማለት ነው ቡና የፈላችሁ ቀን በኮሜንት ብታበረታቱኝ ጀግና የምትሉኝ ጀግና ዎኝ ያሳያችኋል አለልችም ስለዚህ፣ በእናንተ ኮሜንት እናንተ ወደ መጥፎ ነገር ስለምትመራት ነው እንጂ ልጅቷ የዋናት ምንም አታውቅም፣ እውነት ለመናገር ክፋት የለባትም። ግን ሁሉም ያጨበጨበ ሁሉ እውነት አንቺን ወድሻል ማለት አይደለም። ነገ ቢትወርቂ ማነሳ ህዝብ ነው። በነገራችን ላይ የሚዲያ ሰው በተለይ ማለት ነው የሚዲያ ሰው ዝም ብሎ በነፈሰበትን የሚነፈስ ነው። እውነት እኔ ስላየው ነው እና ኤንዌስ እንግዲህ ደስ የሚል ቶም ስትመክራት መክራት ነበረ እናትየው ምክር ስትሰጣ ነበረ፣ ና በጣም ደስ ይላል። እውነት ለመናገር በተለይ ለትዳር ያላቸው አመለካከት ሲገልጡ በጣም ደስ ብሎኛል። እኔ በበኩሌ ማለት ነው። ለምን ከዚህ በፊትም ብያሉ ሩታ ስለ ትዳሩ ትርጉም ስላላወቁ ነው። አብርሸም እንደሳ ማለት ነው። ግን አብርሸ እንግዲህ ጉድክ ፈላ ማለት ነው። ጉድክ ፈላ አሁን ከሩታ ጋር ብቻ ነው ማሳለፍ የሚችሉ ወደዛ መሮጥ ኤርሜላ የለ ምን የለም፣ ፈጣ ያለ የነበረ ሰሞኑ ከሩታ ጋር ታረክ የለም። በተለይ ኤርሜላ አትፈልጋትም ሩታ ማለት ነው። ሩታ ያትወዳትም ምን እንዳረገች ባላቅም። እውነት ነው ትዳር ውስጥ ብዙ ነገር ነው መቻቻል ያስፈልጋል። እውነት ለመናገር በተደ በተለይ ትዳር ውስጥ ወይም ሳታቁ የምትገቡ በተለይ ምንም በቃ ትዳር ስለተባለ ብቻ ትዳር ዘው ብሎ የሚገባባት አይደለም። ገብቼ ባላይም ከአካባቢ ሰው ትማራላችሁ። እኔውም ባየው ነገር በጣም የሚያስደስተኝ ነገር እወስዳለሁ። እውነት ለመናገር ገባችሁ፣ ከአካባቢ ብዙ ነገር አለኝ ገባችሁ አይደለም። ትዳር ማለት አንድ ሰው ወይም ደግሞ ባላ የእሷ ባል በጣም ተናዶ ሲመጣ፣ እሷ ደግሞ ቀዝቀዝ ማለት አለባት። ነገሮቹን ማቀዝቀዝ ነገሮችን። ማረጋጋት አለባት ብዬ አስባለሁ። አንድ ሰው እሳት ሲሆን፣ አንድ ሰው ደግሞ ውሃ መሆን አለበት። ውሃ ማለት ታቀሰቅዛላችሁ ማለት ነው እሳቱን። ስለዚህ የትዳሩን ትርጉም ስናቅ ትዳር ውስጥ ስንገባ የበለጠ ፍቅራችን ይጭመር ይሄዳል ማለት ነው። እንደዛም ደግሞ ለልጅ በተለይ የሁለቱ ባልና ሚስት አስፈላጊ ነው። ገባችሁ አይደለ? ልጅ የአባትና እናት መሀል ሲያድግ እና ለየብቻ ሲያድግ በጣም ከባድ ነው። ተጽዕኖ አለ ገባች። ለልጅ ደግሞ ተጽዕኖ አለ። በተለይ በዚህ ሰዓት ይከብዳል ማለት ነው እና ኤንዌስ እንግዲህ እንደሚታረቁ ተስፋ አለኝ ማለት ነው። ለሚሆን ሩት ታሽ ብላለች፣ አብርሸ ይስተካከል እንጂ እሺ ብላለች። ኤንዌስ እንኳን ደስ አላችሁ፣ ልታረቁ ነው።